ሀቡዲ ብርሌ ሀቡዲ ብርሌ ሀቡዲ ሀቢባ እኮ ደንቆሮ እኮ ናት። አትሰማም እኮ። ላይክ ልርል ላይክ። ደንቆሮ ስለሆነች እኮ ነው። በዘር የሚተላለፍ ድንቁርና ስላለ ከምር አትሰማም እኮ። ሀቢባ ደንቆሮ እኮ ናት። ዲዩጋይስ ለዛ ነው የፈለገ ነገር ደንቆሮ ስለሆነች በሳይን ላንጎች ነው ሙዚቃውን የምሰራላት። ዳውን ዳውን ብርሌ ዳውን ዳውን ብርሌ ዳውን ዳውን ብርሌ ዳውን ዳውን ብርሌ ዳውን ዳውን ብርሌ ዳውን ዳውን ብርሌ ዳውን ሀቢባ ሀቢባ ሀቢባ የምትባል አንዲት ጎሬዛ ቁመቷ አጭር ነው ከጫማ በታች ብርሌ ይ ቁመቷ አጭር ነው ከጫማ በታች እያበደች መጣች ጠጅ እየጠጣች እያበደች መጣች ጠጅ እየጠጣች ሀቢባ ሀቢባ ሀቡዲ ብርሌ ቁመቷ አጭር ነው ከጫማ ቁመቷ አጭር ነው ከጫማ ቁመቷ አጭር ነው ከጫማ ቁመቷ አጭር ነው ከጫማ ቁመቷ አጭር ነው ከጫማ ቁመቷ አጭር ነው ከጫማ ሀቢባ ሀቢባ ትክክለኛ እኔ ሰው ልጅ ሚውት ማድረግ አልወድም፣ ብሎክ ማድረግ አልወድም። እንደፈለገ መናገር መብት አላቸው። አትቦሉ፣ ያውሩ፣ ያውሩ፣ ያውሩ። ለባሁላ በቃ እኔ አሁን የሆነ አጀንዳ ክሬት አድርጌ ሀያ ሺህ ሰው እመጣለሁ ትንሽ አሁን ጌም እየተጫወትኩ ነው። ገንዘብ ሰብስቤ ደግሞ ብሩን አንቺን ለማ ማይ ኢንተርኔት ኮኔክሽን መንገድ ላይ ነው፣ ብራውዘር እየነዳው ነው እና መንገድ ላይ ስለሆነ ኢንተርኔቱ አሮን ነው። አንዳንድ ጊዜ ታውቃላችሁ፣ አንዳንድ አንድ ጊዜ እንትን ይላለች የጉራጌ መንፈስ ለካ ከባድ ነው። የጉራጌ መንፈስ ለካ ከባድ ነው። ሀቢባን ሀቡዲ ያሳበደ ነው ያሳበደ ነው። የጉራጌ መንፈስ ለካ አስከባድ ነው። የጉራጌ መንፈስ ለጋ አስከባድ ነው። ሀቢባ ሀቡዲን እያሳበደ ነው። ሀቢባ ሀቡዲ ሽንት ቤት አትሄጂም። አስር ሰዓት ቁጭ ብለሽ አትጸዳጅም። ሀቢባ አላወቀችም፣ ምን አይነት ሰው እንደሆንኩኝ። አዝናናብሻለሁ እንደ ዮናስ ሴጋ። ዮናስ ሴጋን አሳብጄ አሳብጄ አሳብጄ አስለቅሼ አሳብጄ ጴንጤ ፓስተር አደረኩት። ዮናስ አሁን ለመመለስ እየፈለገ ነው። አትመለስም፣ ሴጋው ዮናስ ሴጋው፣ አትመለስም እዛው ባለህበት፣ እዛው እነ ኤርሚያስ ጋር ጴንጤዎች ጋር ትንሽ ትታሻለ። አማራ እንዳይቀበል አደረኩት። ኦርቶዶክስ እንዳይቀበል፣ ሙስሊሞች እንዳይቀበሉ፣ ብልጽግና ስትል እንዳይ መንገድ ተዘጋ። ጴንጤ ብቻ ነው። ሀቢባንም ወደዛ እልክሻለሁ፣ ተዘጋጅ። ሀቢባንም ወደ ጴንጤ እልካታለሁ። ፕሮፌትስ ሀቢባ፣ ነቢያት ሀቢባ ትባላለች። ነቢያት ሀቢባ አረግሻለሁ፣ ጠብቂ። እንደዛ ነኝ ነኝ። ይችላል ነው አርለ ጋይስ 100 ሺህ አስገቡት። ታብታፖ 56000 ላይ ፖዝ አርጋቸዋል። 56 ቅዘን ይልቀቅባቸው መቶ ሺ ያስገቡት ጋይስ ውዶቼ ውዶቼ ማሮቼ ውዶቼ ማሮቼ ውዶቼ ማሮቼ ውዶቼ ማሮቼ ውዶቼ ማሮቼ የሀቢባ ቅዘን ወደ ጥቁር ባሪያ፣ የሀቢባ ቅዘን ወደ ልጥቁር ባሪያ፣ በጎች ተሰባስበው ይሆናል መኖሪያ፣ በጎች ተሰባስበው ያረጉታል መኖሪያ። ሀቢባ ቅዘንዋን እኮ ነው የሚልሱት ታውቃላችሁ። የሀቢባን ቅዘን እኮ ነው የምትልሱት የሀቢባ ተከታዮች ቀዘኗን እኮ ነው የምትልጹ። ቅርሻቷን እኮ ነው። ትሸናባቸዋለች፣ ትቀዝንባቸዋለች፣ ታገሳባቸዋለች እዛው። ይህ ሻንቁላ ባሪያ፣ ይህ ሻንቆ ኧረ ምንድን ነው? የብርሌ ዋጋ ምን ያህል ይሆን? የብርሌ ዋጋ ምን ያህል ይሆን? ምን ችግር አለባት? ሁለት በገላ ሁለት በቆዳ ከፋ ትጠጣለች እሷ። ጓል ሰው እኮ ሰው ተበላሽቷል እኮ። እግዚአብሔር ይመስገን። ጌታ ይባረክ። እኔም ከራስ አለው፣ አለው ይኸውልሽ፣ እኔም እዚህ ጋር ስራዬ ነው ሞት ልጨርስ ነው። ሀቢባ ብቻ ነው የቀረች ሌሎቹን እንዳለ ሄድን ያው፣ ባለፈው ብላለች። ስልሳ ስድስት ነኝ፣ እምነት የለኝም። ወደ ስልሳ ስድስት ገብቶቻለሁ ብላ ነበር የምታውቁ የእሷ በጎች። ነፍሳችንን አድን ማለት ነው ነፍሳችሁን ሀቢባን የሰጣችኋት እናንተ መሀይሞች አራት በአራት ደንቆሮ ሁላ ትርጉሙን እንኳን አታውቁትም። ዝም ብላችሁ ተሸክማችሁ ነው የምትሮጡት። ሰቀቀና ያን የቦርቻውን ከብት ዋጋ ክፈይ መጀመሪያ። ያንጥም ያ ሶስት ጥማድ የተያዘውን መሬት ብለሽ እሷን እንደ ቅድስት አድርገሽ ከምትዞሪ አንድ ሰቀቀና ሙላ ነገራቸው ነፍሳችንን አድን ማለት ነው። ምድረ መሀይሞች እቺ ደንቆሮ አስተካት ከምን አባቷ ምን መሰለሽ፣ አሁን በጣም በሚገርም ሁኔታ ሰው ሁሉ ነቅቷለኝ። በጣም ትላልቅ መንቃት ያለባቸው ሰዎችን አንቅተናል። ዛብር ይመስገን። ሞጣ እንኳን አይታ ሞጣ ራሱ የተናገረው፣ ሞጣ ራሱ ነቅቶባታል። ፓስተሬ ንፋሳ ትሰማም። ነፍሳችንን አድን ማለት ነው። ምድረ ደንቆሮ ሁላ ሶይስን አርገሽ የምትዞሪ የሀቢባ በግ ይቺ ጠጃም ሰካራም ስልሳ ስድስት በቅልዝ እኮ አሳየች እኮ ተናገረች። ምን አባታችሁ ነው የምትፈልጉት? አንተ ማርቬ ምናምን የምትባል አራት በአራት መሀይም የሶስት መላጣለች። ደንቆሮ ምን አባ ነው? ባለፈው ገብተና ናና ና፣ እንደውም ና ፓስተር ሳብልኝ ና። ባለፈው ወድሻለው ሞትልሻለው ስትለኝ አልነበር ነ ምን አባክ ነው አሁን ተቀይረ የምትሳደበው? አማሀይም ሰቀቀና ሞላ ላይ ሽሮቃ እና ማን እኔ? እንዴት ነው በአህያ ምንቅ ነው እኔ እኮ እንዴት እንደምታስቡኩ እና እቺን ሶስት በሶስት ደንቆሮ እቺ ኩርንችት አቋም እ ምን ማለት ፈልጌ ነው፣ ኤስኦኤስ እደግምላችኋለሁ። ነፍሳችንን አድን ማለት ነው። ጎግል አድርጉ ለሌላ ጊዜ ስም ስትጽፉ፣ ዝም ብላችሁ ተሸክማችሁ አትዙሩ። ይሄ አናታችሁን አሰሩት። እኔ ድግም ትፈራለሁ። ቤቴ ድረስ ስጦታ አትላኩልኝ። በጣም ነው ምፈራው። ታዲያ መታ ማስክ አድርጋ መታ ምን አለቻችሁ? እኔ ስልሳ ስድስት ሆናለሁ። ፈጣሪ የማይፈርድልኝ ከሆነ ፈጣሪን የትኛው ሆነ፣ መች አመስግናው ታውቃለች? ሀያ አራት ሰዓት እዚህ አደለች እንዴ ቄጦ እስኪቃጠል ድረስ ቄጦ በርበሬ እስኪሆን ድረስ እዚህ ቁጭ ብላ ተጎልተህ አይደል የምትውጠው? ምድረ በግ ፓስተር እንትና መስልል አርበኛ መስልል ጋሻና ጦር መያዝ ነው የቀረ ሚውት ነህ ሚውት ነህ ፓስተር አርበኛ መሳፍንት ትመስልኩኝ አርበኛ መስልል ጋሻና ጦሩ ነው የቀረ ጋሻና ጦሩ ይመጣለ ፓስተር ጋኪ ሰረጭ ሆን ታውቀዋለህ? ማ ጋኪ ሰሬጮ ምናምን ሰው ጋኪ ሰሬጮን የሚያውቀው የሚያቀው አለ? ዛሬ ይለያል። የኢትዮጵያ ሕዝብ መማር አለመማርህን መማርህን እንለያለን። ጻፎ እስኪ ጋኪ ሰሬጮን የሚያቅ የሚያቀ ጎግል እንዳታድርጉ። ጋኪ ሰሬጮ ኦኬ። ጋኪ ሰሬጮን የሚያውቀው የለም ይለም። አይገርም የኔ ጸጉር ከሀቢባ እንደሚበልጥ ሂውመን ሄርስ የምታረግ ነው እንጂ የኔ ጸጉር ይበልጥ ይረዝማል። ቢተኮሰው ይበልጣል። ፓስተር ቢተኮስ፣ እንዲያውም እንትን እየወረደ ብተኮስማ በቃ ይወርዳል፣ እዚህ ጋር ይደርሳል። ኦ አይገርምም። የተማሩ ሰዎች አሉ። አይ የተማረ ሰው ይከተለናል። ፓስተር የተማሩ ናቸው የሚያዩን ያ እንትን ሆነ እኮ ታውቂያለሽ። አይ ተምራችኋል፣ ተምራችኋል።